ጥያቄ ከትታር ጋ የተያያዘ እና እኔ ልጆች አሉ ይባል ያኔ እሱ ማለት ነው ከኔ ጋር ምንም እንትን የለውም። ያኔ ወላሂ ሐቅ የሚባል ነገር ምንም ነገር አያውቅም። ሁል ጊዜ ዝም ብሎ ያኮርፋል። ከኮረፍክ ሶስት ወርም ሁለት ወርም ዝም ብሎ ያኮርፋል ማለት ነው። ይሄ ነገር ፍች መጠየቅ እንዴት ይታያል በሸሪያ ማለት ነው? ያለምንም ምክንያት ነው የሚያኮርፍሽ ምንም ነገር ይሄ ነው ይሄ ነው አይልም፣ ዝም ብሎ ያኮርፋል። ለምን ታኮርፋለህ ሲባል አንቺ ልጆቹን አታይም ይላል፣ ልጆቹን አታያቸውም ይላል። ልጆቹ ደግሞ ያሉት እኔው ጋር ነው ያሉት፣ እኔ የምንከባከባቸው እሱ ስራ ይሰራል። በቃ ወላሂ ይሄ ነው የሚናገረው። ሌላ ነገር የሚናገረው ነገር ይሄ ነው ማለት ነው። በዛ ላይ ደግሞ እኔ የጤና ችግር አለ። በዚህም ሰበብ ሆነ ያለ አለማለህ ነው የሚያቀው ውስጡ ዝም ብሎ ያኮርፋል ማለት ነው። እና ኒካ ያኔሽ ፍች መጠየቅ በሸሪያ እንዴት ይታያል? እሱ ብቻ ነው የምፈልገው። ወደፊት ከመሄዳችሁ በፊት ሽማግሌ በመካከላችሁ ገብቶ ጉዳይ ላይ አይቶት ያውቃል? ችግራቸው ብዙ ጊዜ ወላ ብዙ ጊዜ ሽማግሌ ሲቀርቧለ ምንም የሚናገረው ነገር የለም። ሰው ሲናገረው አንገቱን ወደታች የሚደፋ እንደዚህ ነው ብሎ የሚናገረው ነገር የለም እሱ ማለት ነው። ያለነው ደግሞ በሰው ሀገር ላይ ነው። እኔ ደግሞ በሽተኛም ነኝ። እንደዚህም ደግሞ ሁሌ ሲያኮርፍን፣ እኔም ስናደድ የብስ እያመመኝ ነው ማለት ነው።

ስትበላ ልታበላት ስትጠጣ ልታጠጣት ስትለብስ ልታለብሳት አሉት። እንደው በጥቅሉ አስሚዛንተን የሚመለከተው ነው። ከገባባት ጊዜ ጀምሮ እስከ አብረው እስከ እስከኖሩበት ዘመን ድረስ ሙሉ ወጭ ባልና የሚመለከተው፣ በስላም አምስት ሳንቲም እሷን አይመለከትም። ስትበላ ልታበላት ስትጠጣ ልታጠጣት ስትለብስ ልታለብሳት አሉት። ሙሉ ወጭ እሱ ነው የሚመለከተው። ሚስት የፈለገ ሚሊየነር ቢሊየነር ብትሆን ለቤት አምስት ሳንቲም ማውጣት ግዴታ የለባትም። ብዛቸው። ከዚያ በኋላ ቀጥለው ምን አሉት? ወላ ትቀቢሕ አሉት። የምትሰራውንም ስራ ሆነ እርሷንም እንዳታጥላላት አሉት። ይህ አንደኛው ሐቋ ነው። ሚስት የሆነ ጊዜ ላይ ፏ ብትን ልትልለት ትችላለች። የዛኔ ወዳሃት አወድ ሰሃት ሳሙ ካሽታት ምናምን። ደግሞ ከኩሽና ስትወጣ አሮጌ ልብስ ወይም ቆሻሻ ልብስ ለብስ አልትታያ ትችላለች። የዛኔ አደራ እንዳታረግሳት አሉ። የዛኔ እንዳታጥላላት። ገብቷችኋል?

እኔ እናንተ ግን ዘንድሮ፣ አንተ ምንድን ነው ይሄ ምግብ? እያለ ያጥላላል። አይደለ? አንቺ ምንድን ነው ሰርተሽ ያቀረብሽው? ይሄ ክልክል ነው በኢስላም። አንተ ያቀረብከውን ነው የምትሰራልህ ሚስት። ጥሩ ነገር እንዲቀርብልህ ከፈለክ ጥሩ ነገር ያቅርብላት። ዛንን የሰራችውን ነገር ማጥላላት ተገቢ አይደለም። እና ታዲያ እርማት መስጠት አይቻልም ወይ ከተባለ ይቻላል። ነገር ግን ስርዓት ባለው መ አደብ ባለው መ ጨው አንሶ ከሆነ ወደ ይሄ ጨው ዛሬ እንዴት ነው አንሶዋል ምናምን የሆነ ጨዋታን በተላበሰ መንገድ፣ በተለይ እሷን በማያስከፋ መንገድ በእንደዚያ ነው መናገር ያለበት። ጨው በስቶ ከሆነ ልክ እንዲሁ ዛሬ እንዴት ነው ዶቢ ነበርሽ እንደ አፍቴራ ነበርሽ እንዴት ናታለ በዚያው ጨዋታና ቀልድ ይሆናል ጨው በስቷል ማለት ነው። እሷም ታዲያ የገባት መሆን አለበት፣ ያንን የምትረዳ መሆን አለበት አንዱ ይባላል። ልክ እንደዚህ መስኮት አይታቸዋል ቆይ ላሳያችሁ። አዙር የቤቱ በር ልክ እንደዚህ መስኮት ነው እና ምንድን ነው መስታወት ነው። ከዚያ በኋላ ልክ መስኮቱ ቆሽሷል፣ አቧራ ምናምን እንደዚህ ለብሷል። በክፉ ሊያስቀይማት አንቺ እንዲህ እስከሚሆን ድረስ የት ነው ያለሽው? ቤት ውስጥ የለሽም እንዴ ብሎ አላመናጨቃትም ስቱን በቃ ደስ በሚል ሙድ ነገራት። ምን አደረገ ሰውየው? መስተዋቱ ጭራሽ አቧራ ከመልበሱ የተነሳ ጽሑፍ ያስጽፋል እወድሻለሁ ብሎ ጽፎላት ወደ ስራ ወጣና ሄዳ። ልክ ከወጣ በኋላ ሰምታየው እና እኔ ምወዳለሁ ብላ ከታች ጽፋ ጠበቀችው። ማታ ላይ እሱ ቆሽሻለ አጽጅው እስከ ማስጻፍ ድረስ ደርሷል። ቤቱ አቧራ ለብሶ እያላት ነው እሷ ግን አልገባትም። እኔ ምወዳለሁ ብላ ከታች ጽፋ ጠበቀችው። ልክ ማታ ሲመጣ እንደዛ አትኑ ነው ሴቶች፣ እንደዛ አትኑ የገባች መሆን አለባቸው፣ የአራዳ ልጆች መሆን አለባቸው። እና ልክ እንዲህ አይነት ባል ይሁን በቃ በሙድ ተናገሩ። አጭር ህይወት ለምትኖር ሚስትህን አትስደባት፣ ዝቅ አታድርጋት፣ አታንቋሻት። በተለይ እስከ ሰው ፊት አንዳንዱ ይሰድባታል። ይህ ተገቢ አይደለም። ማስደሰት ባትችል አታስከፋት። ስለዚህ ሚስተር ላጭር ህይወት አንድ አንዱ ሌላውን ማስደሰት እንጂ ያለበት የሆነ ፍቃድ ይናገራታል። አንዳንዱ አንቺ እንዲ የተገቢ አደለም። አሊ ብን አቢ ጣሊብ ረዲ ላሁ አንሁ ከሚስቱ ጋር በሚኖር ጊዜ ከፋጢማ ጋር ካልተግባቡ ከቤት ወጣ ብሎ ይሄድ ነበር። እዛው ነበር። ከእለታት አንድ ቀን የማያግባባ ጉዳይ በመካከላቸው ተከሰተ። እሷ ላይ አይደለም ጉልበትን የምታሳየው። አንዳንዱ ይደበደባል፣ ቤቱን ዘጋ ያደርግና ቅጥቅጥ አድርጓት ያደርጋል። ይህ ተገቢ አይደለም። አንዳንዱ ይሰድባታል፣ ጭራሽ ቤተሰቧን አልፎ ይሳደባል። አንቺ ከእንዲህ አይነት ይውጣር ሊያወጣሽ እያለ እሷን የሚሰብር ንግግር ይናገራታል። ተገቢ አይደለም። ይህ ተገቢ አይደለም። ይወታቸዋል። ስነስርዓት ባለው መልኩ ማረም መተራረም ነው። አሊ ብን አቢ ጣሊብ ልክ በመካከላቸው አለመግባባት በተፈጸመ በተከሰተ ጊዜ ወጣ ብሎ ሄደ ከቤት ከዚያ ወዴት ሄደ? ወደ ቤተሰቦች ሄዶ አላማትም፣ ወደ ጓደኞቹ ሄዶ አላማትም፣ ክብሯን አላሰጣም። እዛ ሄዶ ሄደና ለብቻ ቁጭ አለ። ይህ ነው ወንድ ልጅ ማለት። በሚስትህ ጋር ተጣለህርን፣ ከእርሷ ጋር ያለውን ጉዳይ ሄዳ ለቤተሰብ አትናገር። እሷም ተመልከቱ፣ ሄዳ ለቤተሰቦቿ ቀጥታ በቃ አንተ ሲጀመር ብላ ወጣ ብላ ያልሄደችም ለጓደኞቿ ሄዳ ለጓደኞቿ ሄዳ አልተናገረችም ለቤተሰቧም ሄዳ የባሏን ገበና አላወራችም። ዛሬ ላይ ከዚህ ተቃራኒ ነው፣ ትሄዳለች። እኔ እኮ ባሬ እንዲህ ብሎኝ ይሄ እንከፍ ይሄ ንትን ምናምን። ጭራሽ በሶሻል ሚዲያ ላይ እንድታወሩ እድል ከፈቱላችሁ የባልን ገበና። እኔ ባል እንደዚህ ነው እስኪ እኔ ስለ ባልሽ አውሪ ትባላላችሁ፣ ታወራላችሁ። ይሄ ከሙስሊም ሴት አይጠበቅም። ወላ ላ እነወር ነው

ይህን እንድታደርጉ ላይ ይከፍትላችኋል ተሰብስባችሁ ዘ ትናገራላችሁ ቻል አ እንዲህ አይነት ቦታ ላይ መገኘትም ኃጢአት ነው። ይሄን የምትናገሩን ካላችሁ አላህ ዘንድ በጣም ክፉ ሰዎች ናቸው። ከባል ጋር ያደረግሽውን ገመና አታወሪ ለሰዎች። ከቢስተህ ጋር ያደረግከውን ገመና አታወራ ለሰዎች። ተለያያችሁ አይደል? ያን ያለፈውን ፋይል ዝጉት። አዲስ ፋይል ለህይወትህ ክፈት። አዲስ ፋይል ለህይወትሽ ክፈች። አለቅም ያን እየሄዳችሁ በየቦታ አታዝርቅርቁም። ይሄ ነውር ነው፣ ለሙስሊም ተገቢ አይደለም። ነቢ ስ ሰለም በጣም ክፉ ሰዎች ብሎ ማለት የትዳራቸውን ገመና ለሰው ሄደው የበተኑ ሰዎች ናቸው አሉ። እና ይሄ ነው አሊ ብን አቢ ጣሊብ የዛኒ ምን እንደሆነ ትልቅ ትምህርት ስለሚወሰድበት ልቀጥልላቸው። ከዚያ በኋላ አሊ ወዴት ሄደ? መስጅድ ሄዳ፣ መስጅድ ሄዳ፣ እዚያው ትንሽ ቁርአን ሊቀራ ይችላል። በኋላ ላይ ተኛ እንቅልፉን ከተኛ በኋላ ነቢያችን ሰለላሁ አለይሂ ወሰለም ወደ ቤት መጡ። ወደ ልጃቸው ወደ ፋጢማ ቤት ወደ አልይ ቤት ማለት ነው። ልክ ሲመጡ ጊዜ አልይ ናቱት የሆነ ነገር እንደተከሰተ ገባቸው። የት ነው አልይ ብለው ጠየቁ። አይ እሱ እኮ እንዲህ ተባብለን ምናምን ምናምን ሄደ አላለችም። ልጅ ፋጢማ ማለት ነው። ለአባቷ አይ በመካከላችን አለመግባባት ተከስቶ ወደ ውጭ ሄዳ አላለች። ሰዎችን ጠይቁ። ነቢዩ ሰለላሁ አለይሂ ወሰለም የት ነው አልይ ብለው ነው የጠየቁት። ምን አድርጉሽ ነው ልጅ እንደው ምን አለሽ እስኪ ንገረኝ አላሉ፣ ነገር አላውጣጡ በትዳር መካከል ሄዱና አልይ ብን አቢ ጣሊብ ፈለጉት። መስጅድ ውስጥ ገቡ፣ አገኙት። አሁንም ሲመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይሉኛል ብሎ እንዳይደነግጥ ተመልከቱ፣ የተጠቀሙትን የጨዋታ ንግግር ነብ ሰለላሁ ዐለይሂ ወሰለም ምናልባት አንተ ከልጅህ ጋር እንደተጣላ ከሰማና አባቷ ከመጣ ምን ሊለኝ ነው ብለህ ልትደነግጥና መጥፎ ቃል ልትናገር ትችላለህ። ነብዩ ሰለላሁ ዓለይሂ ወሰለም ያ እንዳይሆን ምን አደረጉ? በጨዋታ ቀሰቀሱት። ነብዩ ሰለላሁ ዓለይሂ ወሰለም መጡና ነካነካ አድርገው ቁም፣ የአባቱራ ባሉት። አፈር ላይ ነበር የተኛ ዓሊ ብን አቢ ጣሊብ አንተ የአፈሩ አባት ተነሳሉት። ሰባሕ ፈገግ ብሎ ተነሳና ሲያቸው እርሳቸው ናቸው

ምርጥ አስተራቂ ምርጥ አባት ነበሩ። አጠቃላይ የቤታቸውን ገመና አታውሩ ለማለት ነው። ሌላ ተባባሪ አይደለም ነው። እሺ በእናንተ መካከል ያለ ገመና ካለ በዚያው በመካከል ይቅር፣ በመካከል ይቅር። አላህ ዘንድ በጣም ክፉ ሰዎች ብለው ማለት በተዳራቸው መካከል የተከሰተን ገመና ለሰው ሄደው የሚያወሩማቸው ተብሎ ተገልጿል። እሺ እና ሰውየው በዚህ ሁኔታ ወዓለይኩም ሰላም። ወደ ልጅት መርስ ስንመለስ ወሬ ያረዘ ነው መሰል፣ ያለምንም ምክንያት ከሶስት ቀን በላይ የሚያኮርፍ ከሆነ መክራ አስመክራ ሰውየው አስተካከልም ካለ ሁሌ የሚዘጋት ና የሚያኮርፋት ከሆነ በሽማግሌም ሲጠይቅ መፍትሄ የማይናገር ከሆነ ይሄ ሰውየ ፍችል ጠይቀው፣ ወንጀለኛ ተስማምቶ መኖር ነው የትዳር መሰረት ነው። ኢምሳኩም ቢመዕሩፊን ነው ተስሪሁም ቢእሕሳን ይላል። አላ ሴቶችን ከቻላቸው በመልካም ያዟቸው፣ ካልሆነላቸው በሰላም ልቀቋቸው ብሎ ተናግረ። እሺ ካኮረፋት፣ ያኮረፈባት ምክንያት ይንገራት፣ እንድታስተካክል እንድታስተካክል ያንን መናገር